በተለያዩ ሚዲያዎች ላይ እንደምንሰማው እና እንደምናየው በሀገሪቱ ውስጥ የሚገኙ ሐኪሞች እንዲሁም የጤና ባለሙያዎች ጥያቄዎቻቸውን ማለትም የደሞዝ ማነስ፣ የጥቅማጥቅም ማነስ እና መሰል ዋና ዋና ጥያቄዎች በማቅረብ ላይ ይገኛሉ። የጉዳዩ አሳሳቢነት እየጨመረ በመምጣቱ የሚመለከተው አካል አፋጣኝ መፍትሄ እንዲሰጥበት ዛሬ ማለትም ግንቦት 10 2017 ዓ ም ላይ የኢትዮጵያ ሕክምና ማህበር መግለጫ አውጥቷል። በዚህ መግለጫው ላይ ማህበሩ ትኩረት ሲሻሉ ያላቸውን ጉዳዮች አንድ በአንድ በመዘርዘር የሚመለከተው አካል ትኩረት እንዲሰጥበት በመግለጫው ላይ ጥሪ አቅርቧል። ማህበሩም ለጉዳዩ ትኩረት በመስጠት የሀገሪቱ ሐኪሞችና የጤና ባለሙያዎች ለሚያነሷቸው ጥያቄዎች ወደ መፍትሄ የሚያመራ ውይይት ከተለያዩ ማህበራትና ስፔሻሊቲ ሶሳይቲዎች ጋር በማድረግ ላይ እንደሚገኝ ገልጿል። ጉዳዩም አፋጣኝ ምላሽ ይሰጠው ዘንድ ከጤና ሚኒስቴር ጋር ተከታታይ ውይይቶችን እንዲያደርጉ በማመቻቸት ረገድ የሚጠበቅበትን ጥረት ሲያደርግ መቆየቱን ገልጿል። ይህ በእንዲህ እንዳለ በአሁኑ ሰዓት የተወሰኑ የጤና ተቋማት ለህብረተሰቡ ሊቀርብ የሚገባው የጤና አገልግሎት መስተጓጎሉን ከተለያዩ ስፍራዎች መረጃዎች እንደደረሱትና እንደሰማ ገልጿል። ይህንንም አስመልክቶ ማህበሩ በሚከተሉት ጉዳዮች ላይ የሚመለከተው አካል ትኩረት እንዲሰጥበት ጥሪውን በይፋ አቅርቧል። አንደኛ ሀኪሞቻችን በሚያነሷቸው ጥያቄዎች ማለትም የደሞዝ ማነስ የጥቅማ ጥቅም፣ የስራ ቦታ ደህንነት እንደ ኢትዮጵያ ሕክምና ማህበር ተገቢ መሆኑን የምንቀበልና ለረጅም ጊዜያት ለሚመለከተው ባለድርሻ አካል ጉዳዩን ስናቀርብና ስንሰራበት ቆይተናል። ሆኖም ግን በአሁኑ ሰዓት የጉዳዩ አሳሳቢነት እየጨመረ በመምጣቱ የሚመለከተው አካል አፋጣኝ መፍትሄ እንዲሰጥበት በዚህ አጋጣሚ ጥሪያችንን እናቀርባለን። አሁን ያለው ሁኔታ ማለትም የጤና አገልግሎቱ እንዲሁም የመማር ማስተማር ሂደቱ በምንም አይነት ደረጃ ቢሆን መስተጓጓል ማህበረሰቡን፣ የጤና ባለሙያውን እንዲሁም የጤና ስርዓቱን እጅግ ሊጎዳ የሚችል በመሆኑ ማህበሩ ይህ ጉዳይ ወደ ተባባሰ ደረጃ ከመድረሱ በፊት የጤና ሚኒስቴር፣ የሚመለከታቸው ባለድርሻ አካላት ከባለሙያዎች ጋር በመሆን አፋጣኝ የሆነ ሀገራዊ ውይይት በየደረጃው እንዲያካሂዱ እና ችግሮች በውይይት እንዲፈቱ እንዲደረግ ጥሪያችንን እናቀርባለን። ሐኪሞቻችን እንዲሁም የጤና ባለሙያዎች አሁን ካለው ሁኔታ ጋር ተያይዞ በተለያዩ ቦታዎች ለእስር እንደተዳረጉ ሰምተናል። በመሆኑም ባለሙያዎቹ ከእስር እንዲፈቱና ወደ ሥራ ገበታቸው ተመልሰው ለማህበረሰቡ አገልግሎቱን እንዲሰጡ ቢደረግ የተሻለ እንደሆነ እና በዚህ ረገድ የሚመለከታቸው አካላት አስፈላጊውን እገዛ እንዲያደርጉ እናሳስባለን። ማህበራችን እንደ ወትሮ ችግሮችን ለመፍታትና መፍትሄ ለማሰጠት ከጤና ሚኒስቴርም ሆነ ባለድርሻ አካላት በሚያደርጓቸው ጥረቶች ላይ ከዚህ ቀደም ሲያደርገው እንደነበረው ሁሉ አብሮ ለመስራትና ትብብሩን አጠናክሮ በመቀጠል የመፍትሄው አካል ለመሆን ፈቃደኛና ዝግጁ እንደሆነ ለማሳወቅ እንወዳለን።